ክቡር የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበራችሁ የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች፣ ውድ የህዳሴው ግድብ ግንባታ ታሪክ ተጋሪዎች፣ የተከበራችሁ የምክር ቤት አባላት፣ የተከበራችሁ የሃይማኖት መሪዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከዛሬ ስድስት ዓመታት በፊት በዛሬው እለት ከሊቅ እስከ ደቂቅ ከከተማ እስከ ገጠር ከማእከል እስከ ዳር ድንበር እያንዳንዱን ኢትዮጵያዊ ልብ በደስታ የነዘረ ዜና መታወጁን እናስታውሳለን በአንጻሩ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ታሪካዊ ውሳኔ ብስራት ዙሪያ በወቅቱ አንዳንድ አካላት አስቀድመው ስለ ሀገራችን በነበራቸው የተሳሳተ ግንዛቤ ጥርጣሬ ውስጥ ገብተው እንደ ነበርም አይዘነጋም እነሆ ዛሬ የህዝቦች የጋራ አስተሳሰብ ስሪት ዋልታ የሆነው ግድባችን በወሳኝ የግንባታ ምዕራፍ ላይ ደርሶ ስድስተኛ ዓመት የግንባታ ልደት ሻማውን በስኬት ለመለኮስ በመብቃታችን እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። ታላቁ የኢትዮጵያ ህዳሴ ግድብ የህዳሴውን ትውልድ ቁርጠኝነት ያስተጋባ በይቻላል መንፈስ ሁሉንም በአንድ ቋንቋ ያግባባ ለወዳጅና ለጎረቤት ሀገራት አርቆ አስተዋይነታችንን ያበሰረ እንዲሁም ለጋራ ተጠቃሚነት ትጋታችንን ያስመሰከረ ብርቅየ ፕሮጀክታችን ነው። ይህ ብርቅየ ፕሮጀክታችን በአራቱም ማዕዘናት የፈጠረው ህዝባዊ ንቅናቄና ርብርብ ከራሱ አልፎ በሌሎች የልማት ፕሮጀክቶቻችን ዳር የማድረስ ቁጭታችን እንዲቀጣጠልና የታሪክ ሰሪነት መንፈሳችን ጎልቶ እንዲስተጋባ መሰረት የጣለ የህዳሴ ጉዞ ክስተት ነው። በዚህ አጋጣሚ ለቀድሞው ጠቅላይ ሚኒስትራችን ለታላቁ መሪ ክቡር አቶ መለስ ዜናዊ ምስጋና ይግባቸውና ከታላቁ የአባይ ወንዛችን ጋር ዘላቂ የልማት ህብረት እንድንፈጥርና የይቻላል መንፈስ እውን እንዲሆን የወሰዱት እርምጃና የአመራን ሚና ታሪክ በልዩ ስፍራ ዘላለም ሲያስታውሳቸው የሚኖር ነው። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ከግንባታው ብስራት አንስቶ የሀገራችን ብሔሮች ብሔረሰቦችና ህዝቦች ለፕሮጀክቱ ስኬት ተሳትፏቸውን ትርጉም ባለው አግባብ የገለጹበትና ግንባታው ላፍታም ቢሆን እንዳይቋረጥ የባለቤትነት ስሜታቸውን ያንጸባረቁበት መንገድ እጅግ የሚያኮራ ነው። የህዝብን ተሳትፎ ግለትና ርብርብ ከፍ አድርጎ ለማስቀጠል በህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት በኩል ፈርጀ ብዙ የንቅናቄ መርሃ ግብሮች ተግባራዊ ሲደረጉ መቆየታቸውም የሚታወስ ነው። በተለይም የህዝቡን ተሳትፎ ቀጣይነት ለማስጠበቅና የቦንድ ግዥውን ለማጠናከር ከአመታት በፊት ጀምሮ በክልሎች የጋለ ተሳትፎ እየተዘዋወረ ያለው የህዳሴ ዋንጫ እስካሁን በተንቀሳቀሰባቸው ክልሎች ከ አንድ ነጥብ ሁለት ቢሊዮን ብር በላይ ለማሰባሰብ ያስቻለ ሲሆን በሌሎች ክልሎችም የሚደረገው የህዳሴ ዋንጫ ንቅናቄ መራገብም ተጠናክሎ የሚዘልቅ ይሆናል የህዝባችንን የተሳትፎ ከፍታና የለውጥ አእምሮት አቀጣጥሮ ለማስቀጠል ከህዳሴው ዋንጫ ጎን ለጎን የትውልድ አደራ ቅብብሎሽ እሳቤ ከሳምንት በፊት አዲስ አበባ ላይ የተለኮሰው የህዳሴ ችቦ በሁሉም ክልሎችና ከተማ አስተዳደሮች በዙር የሚካሄድበት ህዝባዊ ንቅናቄም ተጠናክሮ የሚቀጥል ይሆናል። በዚህ አጋጣሚ በአራቱም አቅጣጫዎች በብዙ ፈጠራዎችና ተነሳሽነት እየተቀጣጠለ ያለው የህዝብ ተሳትፎና ርብርብ እስኪጠናቀቅ ድረስ ግለቱን ጠብቆ እንዲዘልቅ የየክልሎቹ ህዝባዊ ተሳትፎ አስተባባሪ ምክር ቤቶችና ባለድርሻ አካላት ከመቼውም ጊዜ በላይ ጥረታቸው ተጠናክሮ እንዲቀጥል እያሳሰብኩ፣ ባለፉት ስድስት ዓመታት ህዝባዊ ተሳትፎና ንቅናቄው እንዲቀጣጠል በእውቀት በጉልበትና በፋይናንስ የደገፉ ኢትዮጵያውያንን በሙሉ እንዲሁም ለህዝቡ ድጋፍና ለብርቅዬ ፕሮጀክታችን ልዩ ዋጋ በመስጠት ከፍተኛ ሙቀት ሳይበገሩ ለሚሰሩ የፕሮጀክቱ አመራሮች፣ ሰራተኞች ኮንትራክተሮች አማካሪ ድርጅትና የጸጥታ አካላት በተለይ ፕሮጀክቱን በጉያው አቅፎ ታሪካዊ ድርሻውን እየተወጣ ላለው የቤንሻንጉል ጉሙዝ ክልላዊ መንግስትና ህዝብ ያለኝን አክብሮት ስገልጽ በታላቅ ስሜት ነው። በመጨረሻም ክቡር ፕሬዝዳንት ዶክተር ሙላቱ ተሾመ በዓሉን አስመልክተው መልእክት እንዲያስተላልፉልን በምክር ቤቱ ስም በአክብሮት ጋብዛለሁ።